አንድ እናት ነበሩና ምን ብለው ይጸልዩ ነበር? እግዚአብሔር ጥሩ አልጋ ላይ ያስተኛኝ፣ ለኔ ነግሩኝ፣ እና ጥሩ የተመቸ ፍራሽ ላይ ከተኛሁ በኋላ ግደለኝ። ማገኘው ምርቃታቸው በህይወት የሰርቶም አይቼዋለሁ፣ ሆኖም አይቼዋለሁ። እና ምርቃት ጠባይ አለው። ቶሎ ጉልበቴን ያልሽና ምን አለኝና ጉልበታቸውን ካስኩ በኋላ በጣም መረቁኝ። ባረኩኝ ። እግዚአብሔር አልፈቀደም። ሶስት ቀን ተኝተውበት ሞቱ። በጣም ተሰማኝና አዊሽ አንድ ዓመት ተኝተውበት ቢሆን ኖሮ ነው በጣም ደስተኛ የሆኑ ነበር ብያሰብኩና አረሳቸውና መሞታቸው አናድደኝ። ፍልቅልቅነቷ መለያዋ ነው። ግን ደግሞ ህመም ገጠማት የሕይወቷ አንዷ ክፍል ሆኖ የማያልፍ በሚመስል ጉዞ ወስዶ ፈትኗታል። ማህበራዊ ሚዲያን ፌስቡክንና ቲክቶክን ነበረ የምጠቀመው። መጀመሪያ ፌስቡክ ነበረ የምጠቀምበት፣ ምክንያት ማንም ሰው እንደሚጠቀመው የራሴን ፐርሰናል ላይፍ ብቻ ነበረ የምጠቀምበት። ወደ እርዳታ ወይም ደግሞ ከሰዎች ጋር የበለጠ ፌስቡክ ላይ መገናኘት የጀመርኩት ኮሮና ሲገባ፣ ማህበራዊ ሚዲያን ወደ እርዳታ ስራ ቀየርኩት ማለት ነው። ሰላም እንዴት ናችሁ? ህይወት ትባላለሁ። ዛሬ እንግዲህ ለአንድ ስራ ለአንድ ስጦታ ወደ እናንተ መጥቻለሁ ማለት ነው። ድጋፋችሁንም እፈልጋለሁ። ኮሮና እንደገባ ማስክ እንዲገዛ መንግስት ጥንቃቄዎች እንዲደረጉ ዜና ተነግሮ ነበረ ነበረና ሁላችንም ፋርማሲ ጋር ሄደን ተሰልፈን ነበረ አለቀ ይልኮኝ ማስክ ለመግዛት እነዛ በገዛበት ሰዓት እና አንድ እናት ልጅ እዛ በዊልቸር የኔ ቤት የመጣችና ሰልፉ መጨረሻ ስለነበርኩኝ ለምን ተሰለፋችሁ፣ መድኃኒት አለቀ ምናምን ስትለኝ፣ አይ እንደዚህ አይነት በሽታ ገብተዋል፣ እና ማስክ ልንገዛ ነው አርጎ ተብለናል ምናምን ስላት፣ ስንት ነው ስትልኝ፣ በዛ ሰዓት ሰባ ብር ገብተዋል አንድ ማስክ እና አምስት ብር ነበር በሰዓቱ። ሰባ ብር ለልጅ ዳቦ ልግዛ ወይስ እኔ ራሴ ልጠብቅበት? ፈጣሪ ጠብቀኝ ብላ ሄደች። አዝናና ቤት ከገባ በኋላ በጣም ተሰማኝ። ከዛ ከሶስት ቀን ከአራት ቀን በኋላ አለቀኝ። ደሞዜ ሲሰጠኝ በሚችለው ማስክ ገዛውና ሳሙና ገዛሁኝና የውሃ በርሜሎች ገዛው። ከዛ በኋላ ለሶሻል ሚዲያ ላይ እኔ በዚኛው ወር ደሞዜ ይሄ እናረጋለሁ እናንተ ደግሞ የቻላችሁትን ነገር እርዱኝ ብዬ ወደ ህዝቡ አመጣሁት። ከእግዚአብሔር ጋር ወደ 2200 ሰዎች ማስክ አደልን ጓደኞቼም ተባብረውኝ አስራአንድ ቦታዎች ላይ ወደ አስራአንድ ቤተ ክርስቲያንና አስራአንድ መስጊድ ላይ በርሜሎችና ሳሙና ማስኮችን እየሰጠን ሶሻል ሚዲያውን ወደ በጎ አድራጎት ቀየርኩት። በዛው ምክንያት እርዳታ ሲሆን ያለው የቲሙ ወርኩ በጣም ነው የሚያምረው። ፌስቡኩ ሁላ ለጥሩ ነገር ነው የሚሳተፈው። ሁሉም ሰው ሼር የሚያደርገው ነገር እርዳታ ነው። እና የዛ ሰዓት ላይ የሞር ሶሻል ሚዲያውን ተወጀዋለች። በዛ ሰዓት ላይ ደግሞ አንቺ ውስጥ ሆነች አንቺ ስቶኝ ስራውን የምትመሪው በጣም ስሜቱ ደስ ይላል። ምክንያቱም ብዙ በረከቶች ታገኝበታለች። እንግዲህ ያደግኩት ከአባቴ ቤተሰቦች ጋር ነው፣ ግን ያሳደገችኝ አያቴ ነች። እንደ እናትም እንዳባትም ሆነ። ስለዚህ ማስበው አዛውንቶችን ስለ ዳ እናቶችን፣ አባቶችን የኔ አያት ብትሆን፣ ደጅ ላይ የተራበችው የኔ አያት ብትሆን፣ ጧሪ አጥታ ባዶ ቤት ውስጥ የተቀመጠችው ማን ይደርስላታል ብዬ ነው የማስበው። ሁሉንም በእሱ አይን ነው የምስላቸው፣ እና እንደሱ ስለምስላቸው እናቶችን እና አዛውንቶች አባቶችን ህፃናቶች ላይ ነው የምሰራው ምርቃት ለማግኘት ስለምፈልግ እነዛን ሰዎች የበለጠ ተኩሬ ቤት ለቤት በየወሩ አስቤዛ የምሰጣቸው አስራ አምስት እናቶች ነበሩኝ። ከመታመሜ በፊት ያው በነገሮች አለመመቻቸት እነሱም ግማሾች ህይወታቸው አልፏል። ግማሾቹ ደግሞ አሁን ላይ ሶስት ይቀሩኛል። አሉ ምረዳቸው ከልብ የሆነ ምርቃት ሲሆን ይታወቀኛል እና ያንን ምርቃት ደግሞ በጣም ፈልገዋለሁ። ትክክለኛ የተቸገረ ሰው እና የሆነ ነገር ፈልጎ በዛ ሰዓት ስደርሽ ሂደት የልቡን ነው የሚመርቅሽ የማገኘው ምርቃታቸው በህይወቴ ሰርቶም አይቼዋለሁ። ሆኖም አይቼዋለሁ። እና ምርቃት ጠባይ ለው ደርሶልኛል ብዬ ነው በእነሱ ምርቃት ዛሬ ላይ ቆም ያለሁኝ እግዚአብሔር ርቶ ና ምርቃታቸውን ፍለጋ ብቻ ነው የሚሄዳ። አንድ እናት ነበሩ። ና ምን ብለው ይጸሉ ነበረ እግዚአብሔር ጥሩ አልጋ ላይ አስተኛኝ። ደና ይነግሩኝም እና ጥሩ የተመቸ ፍራሽ ላይ ከተኛሁ በኋላ ግደለኝ ይሉ ነበር። ምክንያቱም ሽዋ አልጋ ላይ ያላቸውና የሆነች ነገር ተነጥፋ እሱ ላይ ነው የሚተኙት በጣም የቆረቆራቸው ነበረና፣ ምቾትን ፍለጋ በቃ ያቺ ምቾታቸው ነበረች ለእነሱ ደሳቸውና

ፍራሽ ምናምን ግዢ ይላቸዋል፣ አለ ካሱ ቸው ብዙ አመት ጸሎታቸው ነበረና ሄጄ በብድ ወድብር ፍራሽ ኮንፈርትና ምናምን ስላመጣና ቤታቸው አስወጥቻቸው አነጣጥፌ ኑተኝ ባማ ምናምን አልኳቸው። ማየት ስለማይችሉ ምን እንዳደረኩ አያውቁም። እና ሲተኙ ታያውቁ እንደዚህ አልጋ ላይ ሲተኙ እንደዚህ ምናምን ታወቃቸው ቶሎ ጉልበት ኢነርጂ ነምናልኝና ጉልበታቸውን ካያስኩ በኋላ በጣም መረቁኝ፣ ባረኩኝ። እግዚአብሔር አልፈቀደም። ሶስት ቀን ተኝተውበት ሞቱ እና ተደውሎ ማማ ሞቱ ምናምን፣ ግን አንድ ነገር ብለውሻል። ምን ምን አመስላቸው? በቃ የዘላለም የልጅነት ምኞቴን ጸሎቴን ለሶስት ቀንም ቢሆን ተኝቼበታለሁ እና እግዚአብሔር የተመቸ ህይወት የተመቸ አልጋ ይስጥሽ፣ ኑሮሽን ያሳምር ብለውሻል፣ ለፍራሹ አመስግነውሻል አሉ። በጣም ተሰማኝና ዊሽ አንድ ዓመት ተኝተውበት ቢሆን ኖሮ በጣም ደስተኛ የሆነ ነበር ብዬ አሰብኩና አረሳቸውና መሞታቸው ሆነ ተአምራዊ ነገር እየተፈጠረ አይኖ ለራሴ እንደዛ መስሎ ነበር። ምክንያቱም ብርድ ይሄኛው ወይዘሮ አልወደውም ለእኔም አይመቸኝም እና በጣም ክረምት የነበረ ሰዓት ላይ የታመንኩ ሰዓት ላይ ብርድ ሰዓት ላይ እዚህ ጋር ደሜ በጣም ይፈላል እና እጄ ሲነካ በጣም ነው የሚገለው፣ ያቃጥላል ሰው እንዲነካው አልፈልግም ለራሴም ሲያቃጥል ው ብረምጣል ላይ እጄን ያስቀመጥኩ ያህል ያቃጥለኛል ግን ምንም ሊያቀዘቅዝኝ አይችልም እና በዛ ሰዓት ተሳስቼ ውሃ ከነካሁበት ይጨስ ነበረ እና ኦኬ፣ በቃ የተቀየርኩኝ ነውና ለሰው በነገር ሰውም አይኗ ሰው አይደለችም ነው የሚለኝ። ስለዚህ ሲጨስ ያሳፍረኝ ነበርና ደጅ አልወጣም። ሲጨስ ሰው ለምንድን ነው እድልሽ ምናምን እንዳይለኝ እጅ ለማሳየት እቤት ሆንኩኝ ማለት ነውና በጣም ከባድ ነበር። ምክንያቱም ህመሙ እኔ ኢትዮጵያ ውስጥ ታመምኩ ያለ ሰው እስካሁን አላገኘሁም። አንድ እኔ ብቻ ነው የሆንኩት እንትንና ለእኔ ከባድ ነበር። ማንም ሰው ጥያቄ ብጠይቂውም ይመልስልሽ የለም። ዶክተሮቹ ምን እንደሚፈጠር ነገር ላይ አያውቁም፣ እነሱም ህክምናው እዚህ የለም። ስለዚህ ሁሉም ነገር አስቸጋሪ ነበረ። እግሬ አልሄድም ነበረ። ሰውነቴ በጣም ተቀይሮ ነበርና በጣም ማስጠላውኝ ነበር። ያው መልክ ጠፊ ነው። ቀላል አልነበረ። ግን አሁን ቀላል ነው ብያወራለሁ፣ በሰዓቱ ቀላል አልነበረ። መታመሜን ለብዙ ጊዜ አልተናገርኩኝም ነበረ። ያው ከራሴ ጋር እየወሰንኩ ነበረ። ያው መጨረሻ ላይ መታከም እንደምባል ስለ ወይም ደግሞ መታከም እችልበት አቅም እንደሌለኝ ሳውቀው አይ በቃ ያወኩኝ እጄ የሚቆረጥበት ደረጃ ደርሶ ነበረ እና የሆነ ነገር ከሚፈጠር ህመሙም ከሚቀየር ጓደኞች ይወቁት እና በቃ የሚደርስብኝ ነገር ይድረስብኝ ብዬ ነበር። ያው ላይክ ስትረጂ ምናምን ነገር የሞራል ውድቀት ይመጣብሻል። አንዳንድ ሰዎች ሊጠቋቀሙብሽ ይችላሉ። በመጥፎ መንገድ የሚያዩብሽ ሰዎች አሉ እና ነበር እነዛን ሁሉ ነገር አመኘበት አንገት ሊያስደፋ አይችል ነበረ። ገባሁኝ። ቪዲዮን ፖስት አረኩኝ። እናቴን አያቴን ጉልበቷን ያስኩና መርቂኝ አልኳት። ያው ስለ ሶሻል ሚዲያ አታውቅም። የእሷ ምርቃቶች ሁሉ አገኘሁኝ። እግዚአብሔር ይመስገን። እግዚአብሔር ካዝናውን ይሙላልሽ አለች። እግዚአብሔር እዳኝ እዳኝና ሕክምና ተሟላልኝ ሄጄም ታከምኩበት ና መጀመሪያ ትንሽ ከብድ ነበር። ከዛ ግን ሰው ለእኔ ያለውን ስሜት ሳየው ራሴ ራሱ ሲያሜን በቃ እናገራለ። ካሁን በኋላ ከዚ እንደ ልጃቸው ነው የሚያገኛል። ና ረሳት እንደ ተረዳው ረሳት በደንብ። ሰው እንዳለኝ ያወኩት በታመምኩበት ሰዓት ላይ ነው። በፊት የራሴ የምላቸው ትንሽ ሰዎች ሊኖሩ ይችላሉ እንጂ እግዚአብሔር እውነት እንደዚህ ማለት የውላሴ ይወደኛል ወይም ደግሞ የውላሴው ያቀኛሉ ብዬ አልጠብቅም ነበረ ና ስታመም ይመስለኛል እግዚአብሔር በእርግጥም ምድራዊ ሕይወቴ ላይ ያኛውን ያረኩትን ነገር ቆጥሮልኝ እንግዲህ በረከቱን በሰው ሰጥቶኛል። ና በተማልኩበት ሰዓት ላይ በጣም ማልጠብቃቸው ሰዎች ነበሩ፣ ያቆኛል ብዬ ማልጠብቃቸው ና ብዙ ሰው ጸሎት ሲያደርግልኝ ነበረ፣ ብዙ ሰው ጧፍ ሲያበራልኝ ነበረ ማላቃቸው እንዲሁም ደግሞ አርብ እለት ሐሙስ ለስደውለው ዱዓ የተደረገልሽ ነው፣ አሜን በሉ የነበረ በታመምኩበት ሰዓት ነው። እግዚአብሔር ሶሻል ሚዲያውን የተጠቀምኩበትን ያንን በረከት ቆጥሮልኝ ጥሩ ነገር ያረኩትንም እንግዲህ አንዱን መዞልኝ ይሆናል። ብዙ ሰው አወቅኩበት፣ ብዙ ቤተሰብ እህት፣ ወንድም አወቅኩበት። ምክንያቱም እኔ ለእናቴም ለአባቴም አንድ ነኝ ነው። አሁን ላይ ብዙ ወንድም አለኝ እህት አለኝ፣ ብዙ የእኔ የሚላቸው ቤተሰቦች አሉና እግዚአብሔር ይመስገን አትርፌበት አለው በጣም ሁሉም ሰው በሚችለው ነበር ያደረገው። ዩኖ መጽሐፍም ጨረታም ምናምን ሁሉም አቅሙ አለኝ በሚችለው ቡና መጠጣት ምናምን ነገር ላይቭ የገቡ ፌስቡክ ላይ በጣም ረዱኝ፣ ተባበሩልኝ። እግዚአብሔር ይመስገን ሳምንት ውስጥ ተሟላልኝ እና ቶሎ ይዤ ለመታከም ቻልክ። በሳውዲ አረቢያ በጅዳ ቡሽካን ሆስፒታል ቀዶ ጥገና ተደርጎላት ሕክምናዋ በሰላም ተጠናቀቀ። እንዴት ናችሁ? ደህና ናችሁ? ትናንትና ያስታወሳችሁት ይህን ቦታ አንገት እንደፍጭበት አልቅሼ፣ ልቤ ተሰብሮ ለእርዳታ ጤና የሚፈልጊ ወደ እናንተ መጥቼበት ነበር። ዛሬ እግዚአብሔር በዚህ ቦታ ላይ ጎብኝቶኝ ትናንትን ዛሬም በዚህ ቦታ ላይ ሳኩኝ ቀና አልኩኝ። ለእናትና አባቷ ብቸኛዋ ልጅ ከህክምና ድኜ መጥቻለሁ፣ ለምስጋናችሁም ይኸው ስትል ሶስት መቶ ኑሯቸውን በጎዳና ያደረጉ ወንድም እህቶቼ እናት አባቶቼ የምትላቸውን አጥባ አልብሳ አብልታና ጠጥታ ሸኘቻቸው። በዘራሁት ልክ እግዚአብሔር መዞ ቆጥሮልኝ አሳጭዶኛል ብዬ አስባለሁ፣ እና ምድራዊ ህይወቴን እግዚአብሔር ባርኮልኛል።